ሰላም፣ ሰላም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አላችሁ? እንዴት ዋላችሁ? ዛሬ እንግዲህ ቀዳሜ ነው። የቀዳሜ የቀኑን ደግሞ መረጃ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ተገናኝተናል። በአጋጣሚ ለስራ ጉዳይ እኔ ወደ አንድ ቦታ ስለምሄድ በመስመር ላይ ነው የተገናኘ ነው። እንግዲህ የይዞልን የመጣውን መረጃ ያቀብለናል። በጣም በጣም ወሳኝ ወሳኝ ጉዳዮችም ስላሉ እነዛን ደግሞ በቀጥታ ያቀብለናል ማለት ነው። በምሽቱ ላይ ደግሞ በ12 ሰዓት ላይ ደግሞ እንዲሁ የቀጥታ ስርጭትም እንዳለው ከወዲሁ ለማሳሰብ ያህል እናሳውቃቸዋለን። አሁን ግን በቀጥታ ወደ መረጃው ከቤዳችን በፊት ተመልሰን እንመጣለን። ይልቃል አስራት ነኝ። የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን እንግዲህ ዛሬ የቀዳሚውን መረጃ ሊያቀብለን ፓስተር መስመር ላይ ተገኝተዋል። መረጃውን ደግሞ ምን ይሆን በማለት እኔም ጠይቀዋለው። በቅድሚያ ሰላምታ ላቅርብና በቀጥታ ወደ መረጃችን እናመራለን። ሰላም ላንት ሆን ፓስተር፣ እንደምን አለ እንደምን አለ ወንድም ይልቃል። እግዚአብሔር መስገን ትላንትና ወሳኝ ወሳኝ መረጃዎችን ለአድማጮቻችን አጋርተን ነበረ። በምላሹም በርካቶች በጎ የሆነ አስተያየታቸውን እንዲሁም ደግሞ በጣም ተጠቃሚ እንደሆኑም እያመለከቱን ይገኛሉ። እንግዲህ ስለዛም አድማጮቻችንን እናመሰግናለን። እስኪ ምን አይነት መረጃ አግኝታል? እንግዲህ በትናንትና ውለት እኔ እናንተ መረጃዎችን አስተራይተን ከተለያየን በኋላ በዌስት ባንክ ያለው ሁኔታ እጅግ እየተባባሰ መምጣቱን እና በዌስት ባንክ አንድ አነስተኛ መስጊድ መቃጠሉን እና ይህም የሃይማኖት ግጭት እንዳይከሰት ተፈርተዋል። በእርግጥ በዚህ ድርጊት ዓለም አቀፍ ተቃውሞ እየገጠማት ነው እስራኤል እና እንግዲህ በዚህ ግጭት ሶስት ፍልስጤማውያኖችም ተገለዋል እና መገደላቸው ተሰምቷል። እና ምናልባትም ይህ ተግባር የተኩስ አቁም ስምምነቱን ሙሉ ለሙሉ እንዳይንደው ተፈርቷል። እንግዲህ ወታደሮች ወደዛ ወደ ዌስት ባንክ የገቡ አሉ ቀደም ሲልም ነበሩ። እንግዲህ አሁን ይሄ ነገር የተከሰተው አሁን በትናንትና ሁለት ማምሻ ላይ ገደማ ነው። እንደምታውቀው ትናንት ጁማ ነው፣ ሙስሊሞች ሰላት የሚሰግዱበት ሰዓት ነው እና ልክና አነስተኛ ቢሆንም መስጊዶ ግን የተፈጠረው ነገር ምናልባትም ሌላ ችግር እንዳይፈርጥ እየተፈራ ነው። ይህ ነገር የተለመደ አይደለም ይመስለኛል። በእስራኤላውያን እና በፍልስጤማውያን እንደው ምንም ያህል ጠብና ግጭት ቢኖርም በእንደዚህ አይነት መልኩ የእምነት ተቋማት ሲፈርሱ ወይ ደግሞ ሲጠቁ እምብዛም ተሰምቶ አያቅም እና አሁን ይሄ ወደፊት ሆናም ያመላክት ይሆን እንዴ? አዎ አሁን ምንድን ነው የግጭቱን መካረር እና የጠላትነት ስሜቱ እየከረረ መምጣቱን እና ያው ቀጠናው እንዲረጋጋም ስለማይፈለግ የተለያዩ ነገሮችን በመለኮስ እና በመጫር ቀጠናውን ወደ ለየለት ነገር መውሰድ ይፈለጋል እና ይሄ ሁኔታ ብዙ ነገሮችም ሊያስከትል ይችላል ተብሎ እየታሰበ ነው ያለው። ነገር ግን ከዓለም አለም አቀፍ ድርጅቶች ከተባበሩ መንግስታት ከአረብ ሀገሮች ከፍተኛ ተቃውሞ በእስራኤል ላይ እየተዘነዘረ ነው ያለው ምክንያቱም ጥበቃ አላደረገችም ወይም ማለት ተከላከለችም የሚል ነው። እንግዲህ ቀጥሎን ማን እንደፈጸመው በግልጽ አልተነገረም። ሶስት ፍልስጤማውያን መሞታቸው ነው የተነገረው። እንግዲህ ከዚህ ጋር ተያይዞ ዶናልድ ትራምፕ አቅርበውት የነበረ ታስታውስ ከሆነ ለተባበሩት መንግስታት ለጸጥታው ምክር ቤት ልከውት ነበረ። እሱም በትናንትናው እለት ምንድን ነው የሆነው የጸጥታው ምክር ቤት ስብሰባ አድርጎ ነበረ። ሀሳቡን የአሜሪካው ተወካይ አቅርበውት ነበረ። በቀረበው ሀሳብ ላይ ሰፊ ውይይት ተደርጓል። ነገር ግን አሜሪካ ማነውሮ ቻይናና ሩሲያ እኛ የተለየ ሀሳብ አለን በማለት ይህንን ሀሳባቸውን በመግለጥ እንዳይጸድቅ አድርገውታል የሩሲያና የቻይና አይደለም ያስገረመኝ ትናንት ከአሜሪካ ጎን ቆሙ ሲያጨበጭቡ የነበሩ እና ድንቅ ስምምነት ድንቅ እንትን ምንድን ነው የሚባለው ዶናልድ ትራምፕ ያቀረቡትን ሀሳብ ድንቅ ሀሳብ ሲሉ የነበሩ የአረብ ሀገሮችም አሁን ተገልብጠው ደግሞ ይህንን የፍልስጤምን ነፃነት እና አገርነት የሚያረጋግጥ አይደለም የሚል ስሞታ እያቀረቡ ነው። አይ ነገር አንስተዋል። እዛው ስብሰባው ላይ የነበሩት ማለት ነው አረቦችን የሚወክሉት እና አንቀበልም ብለዋል። እንግዲህ ይሄ ጉዳይ ምንድን ነው የሆነው ብለን ስንመለከት ያለምንም ስምምነት ሳይጸድቅ ተበትኗል ማለት ነው። እንግዲህ ከወዲሁ የዶናልድ ትራምፕ ጋዛ እቅድ ተግዳሮት ገጥቦታልና ምናልባትም ደግሞ በእንደዚሁ አይነት እየቀጠለ ከሄደ ምናልባትም እንግዲህ ወደ ለየለት ጦርነቱ ውስጥ እንዳይገቡ የሚያስፈሩ ነገሮች አሉ። ምክንያቱም አሁን ከእቅድ ውስጥ አንዱ ሀማስ ትጥቅ እንዲፈታ ነው። ሀማስ ደግሞ ትጥቅ መፍታትም አይፈልግም። እንደ ፓርቲም እንደ ድርጅትም እንደ ወታደርም በጋዛ ውስጥ መቀጠል ነው የሚፈልገው እና ይህንን አቋሙን ደግሞ በግልጽ ከመጀመሪያው ጀምሮ እያንጸባረቀ ነው። ነገር ግን ዶናልድ ትራምፕ እና የዶናልድ ትራምፕ አሸማጋዮች በቀደም ሲል ሀማስ ትጥቅ ለመፍታት ሀሳቡን ገልጦልናል የሚል ነገር ነበራቸው። ግን መግለጡን፣ ይህንን ሀሳብ መስጠቱን እስካሁን ያቀረበበት መንገድ የለም እና ይሄ ጉዳይ እንግዲህ በቀጣዩ ስምምነት ካልተደረገበት እና በጋራ ሰላሙን የሚያጸና ነገር ካልመጣ ከዚህ በፊትኛ እንደምንለው ወደ ለየለት እና ወደምተፈራው ጦርነት እንዳይገቡ ይፈራል። በእርግጥ ስምምነት ቢመጣ ለተወሰነ ጊዜ እንጂ ለዘለቄታ እንዳይመጣ እኛ እናውቀዋለን። ምክንያቱም የእግዚአብሔር ቃል ያንን ስለሚነግረን ነው። ትክክለኛውን ሰላም ማን እንደሚያመጣው ስለምናውቅ ነው። ስለዚህ ሌላው ደግሞ ምንድን ነው፣ አሁን ላይ በዛሬው ዕለት የሊባኖስን መንግስት ላይ ጫና በማድረግ ሂዝቦላ ትጥቅ እንዲፈታ ጥያቄ፣ ከረር ያለ ማስጠንቀቂያ ያዘለ ጥያቄ አቅርበው ነበረ ለሂዝቦላ። ሂዝቦላ ግን እንዳታስቡት አለ። እንግዲህ ይህንን ማስታወቂያ ማስጠንቀቂያ ከቁም ነገርም አልቆጠረም። እስራኤል ትጥቅ ማለትም አሜሪካና እስራኤል ትጥቅ እንዲፈታ ያቀረቡለትን ዳግም ያቀረቡለት ማስጠንቀቂያ ሲሆን እንግዲህ ይህን ማስጠንቀቂያ እንደማይቀበለውና ከዚህ በኋላ በምንም ሁኔታ ትጥቁን እንደማይፈታ ፈርጠም አድርጎ መናገሩን አስታውቋል። እንግዲህ ይህም በዚህ እንዳለ እንግዲህ እስራኤል እኮ አልፎ አልፎ ያው ሊባኖስ መደብደቧል፣ እዛ ቀጠና ላይ የምትወስደውን እርምጃ አላቆመችም። አንዱ የሂዝቦላ ጥያቄ የተኩስ አቁም ስምምነቱ እንዳልተከበረ ነው የሚናገረው። ይህንንም ደግሞ ስታየው ከእውነት አንፃር ማለት ነው በዛ ቀጠና ላይ እስራኤል አሁንም ባወጀት በተለያየ ነገሮች እየደበደበች ነው ያለችው አልፎ አልፎም ቢሆን እና አሁንም የመካከለኛው ምስራቅ ውጥረት ውስጥና ስጋት ውስጥ ነው ያለው። ይህ ውጥረትና ስጋት የሚቀጥል ከሆነ በአሜሪካ ፕሬዚደንት ዶናልድ ትራምፕ ያቀረቡት የሰላም እቅድ እና ጋዛን መልሶ የመገንባት እቅድ ውሃ ይበለዋል ማለት ነው። ምክንያቱም አንዳንድ ጊዜ ምን መሰለ የማይታረቁ ነገሮችን ለማስታረቅ ስትሞክር ነገሮቹ የማይታረቁ ናቸው ግን እንዲታረቁ ስትፈልግ የበለጠ እየከረሩ ነው የሚሄዱት። ወደ መታረቅ አይደለም የሚሄዱት ወደ መታረቅ ስለማሄዱ ችግሩ ይህንን ያስከትላል ማለት ነው እና እንግዲህ ያው መጽሐፍ ቅዱስ የሚለው ነው የሚሆነው ሰው ያለው አይሆንም። ያው እነሱ የራሳቸውን ያደርጋሉ እንግዲህ፣ አውሬው ሲመጣ ያው ሶስት አመት ከስድስት ወር ረፍት ይሰጣቸዋል። ከዛ በኋላ የአርማጌዶን ጦርነት ነው የሚሆነው። ዓለም በምጥና በጭንቅ በመከራ ውስጥ የምታልፍበት ነው የሚሆነው። እዛ እንግዲህ ከሰባት አመቱ በኋላ የጌታ ኢየሱስ ክርስቶስ ዳግም ምጻት ሲሆን ይህ በሚድሊስት በመካከለኛው ምስራቅ የምናየው በዓለም ዙሪያ የምናየው ነገሮች ሁሉ ፍጹሙን የሆነውን ሰላም ያገኛሉ ማለት ነው። ያ ሰላም ደግሞ ዘላለማዊ ሰላም ይሆናል ማለ ሺህ ዓመት ምድር ላይ ሰላም ይሆናል። እዛ ደግሞ ዘላለሙ ይቀጥላል ማለት ነው። እንግዲህ ያለው ይሄ ነው። እንዱ በጌታ የምዳናችን እና የማመናችን የማምለጣችን የተባረከና ታላቅ ተስፋ ስላለን ነው ማለት እፈልጋለሁ። እንግዲህ ለዛሬ ቀን ያለኝ መልእክት። ይህንን ይሆናል በቀጣይ እንግዲህ በቀጥታ ስርጭት ስራ ሁለት ሰዓት ላይ እንገናኝ እላለሁ። የጌታ ሰላም ጸጋ ለሁላችን የሚብዛ ሻለውም ጌታ ኢየሱስ አብስቶ የባርክ ፓስተር። በእውነት ዓለማችን አንዱ ቦታ ሰላም ወረደ ሲባል በሌላ ቦታ ደግሞ አስከፊ የሆነ ነገር እየተከሰተ የዓለምን ሰላም የሚነሳ ጉዳይ እየበረከተ ነው የመጣውና እንግዲህ አድማጮችም ይሁኑ ክርስቲያኖች፣ ሌሎችም ሰዎች ወደፊት ምድር ላይ ተስፋ ይመጣል ብሎ ማሰብ እንግዲህ ከይዋነት የዘለለ ሚና አይኖረውም። አንተም እንዳልከው ዘላቂ የሆነው ሰላም ሊመጣ የሚችለው ጌታ ኢየሱስ ክርስቶስ ወደ ምድር ሲመጣ እና መንግሥቱን ሲመሠረት ያን ጊዜ ዘላቂ የሆነ ሰላም በምድር ላይ ስለሚሰፍን ከጌታ ኢየሱስ ክርስቶስ ጋር እንግዲህ አሰላለፋችን በትክክሉ መንገድ እየሄደ ነው ብለን ራሳችንን በየጊዜው መፈተሽ አለብንና ከዛ ጎል እንዳንገኝ እግዚአብሔር እንዲረዳን ምኞታችን ነው። እንግዲህ ውድ አድማጮቻችን ለዛሬ የቀዳሜ የቀኑ መረጃና መልእክት ይህን የመሰለ ነው። ቀደም ብለን እንደተናገር ነው በ12 ሰዓት ላይ የቀጥታ ስርጭት ስላለ ላላመኑ ወገኖችም ቢሆን ለወዳጅ ለወገን ሼር በማድረግ ታዳሚያን እንዲሆኑ እናንተም እንድትታደሙ ግብዣችን ነው። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ